በማንኛውም ሰዓት እንደ እኔ ያለው በምትፈልገኝ ሰዓት ከቦንሽ ነኝ ቤተኛ። እኔ ደግሞ በዚህ ሰዓት በጣም እውነት ለመናገር ሰው ያስፈልገኝ። ብሩኬም ቢሆን ከዚህ በፊት እሱ ያየችውን ነገር አድርጎት ከሆነ በውስጥ ሁለታችሁ ቢያወራሽ አሪፍ። እንደ እኔ እኮ ለእሱ የምደብቀው ነገር እንኳን የለም። አንድ ወንድ እንኳን ካወራኝ የከሌ እኮ እንደዚህ አወራኝ ብዬ ነው የምናግረው እንዴ። በዚህ ልክ ግልጽ እየሆንኩለት እሱ ለምን ድብቅ ይሆንብኛል? እሱን ስለሚወዱት ስለሚያፈቅሩት ብቻ በቃ ብዙ ርቀት ከእሱ ጋር እንዳላይሽ እስከምባል ደርሻለሁ። አውቃለሁኝ ግን ደግሞ አሁን ራሱ ፈልጎ ነው ያደረገው። እሱ ያሰበውን ነገር እኔ አስቤያለሁ። እውነት ለመናገር ማለት ሰው እኛን ለመለያየት ሊሆንስ ቢችል ብዬ አስቤያለሁኝ። ግን እኛ ማንን የትኛው እንትን ነን እኛን ለመለያየት በዚህ ልክ ሰው ይህን ያክል እርምጃ የሚሄደው ብሩክ እንደዛ ይሆናል ብዬ አልጠበኩም። አመጣጡ አንቺ ባትመጪ እኮ ከኔ ጋር ሌላ ነገር ነበርና፣ እኔ ግን ያንን አላሰብኩም ነበር። እሱ በሌላ ነገር ነው። ሰላም ሰላም። ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ያው ትናንት ለተፈጠረው ነገር በጣም ይቅርታ። ብዙዎቻችሁን ሰሞኑን እያስጨነቅን እናዋቃለሁኝ፣ ግን ደግሞ ያው ምንም ማድረግ ስለማልችል ያለኝ አማራጭ ይሄ ብቻ ነው። እስከዛሬ የተፈጠሩትን ነገሮች በሙሉ በተቻለኛ አቅም ግልጽ ለማድረግ ሞክሬያለሁኝ። ነገሮች በዚህ መንገድ እንዲሄዱ አልነበረም ያሰብኩትኝ፣ እኔ እውነት ለመናገር ማለት ነው። ምክንያቱም ማንንም ላለመረበሽ፣ ቤተሰብንም ላለማስገባት ጣልቃ ላለማስገባት፣ ላለማስጨነቅ ስል ነገሮችን ለመሸሽ ሞክሬ ነበረ። አልሆነም። ያው ግፊቶች ሲበዙ ደግሞ ለመናገር ተገድጃለኝ። ስለዚህ አሁን አሁን ለተፈጠረው ነገር በሙሉ ደግሞ እንግዲህ ተጠያቂዋ እኔ ነኝ ብዬ አላስብም። ምክንያቱም እኔ ማድረግ ያለብኝም ብቻ ነው ያደረግኩትኝ ብቻ ለሁሉም ነገር በጣም ይቅርታ ሁላችሁንም ስላስጨነቅኩኝ። እና ዛሬ ደግሞ የመጣሁት ያው አይታችኋል፣ ትናንትና ፍጼና ሩኬ ጥሩ ስሜት ላይ አልነበሩም፣ ትንሽ ተጋጭተው ነበረ። ያው እሱን ጠርቶት እኔን ይዞኝ ሄዶ ነበረ። ፍጼ ታውቁታላችሁ፣ ለሰዎች ለማግባባት የሚጠራውን ጥረት ታውቃላችሁና፣ እኔና እሱ እንዳንጋጭ ይፈልጋል። ምክንያቱም በቃ አንድ ላይ እንድንሆን እንዳንጣላ ከሚፈልጉት ሰዎች መካከል አንዱ ፍጼ ነው እና በጣም ብዙ ዋጋ ከፍሏለኛ ትናንትም ደግሞ ያደረገው እንደዛ ነበረ። እኔ ምንም ክፋት አደረገ ብዬ አላሰብኩኝም። በእርግጥ በሰዓቱ ተናድጃለሁ፣ ምክንያቱም የሆነ ቦታ እንሂድ ብሎኝ ነው ደውሎልኝ ይዞኝ የወጣው። ስሄድ ብሩኬን አገኘሁትኝ። ግን ያው በማግኘቴ አልተናደድኩም፣ ምክንያቱም የምጠብቀውን መልስ ይነግረኛል ብዬ ነበረ። ግን እንደጠበቅኩት አልሆነም፣ አልነገረኝም። ሊናገርም ፈቃደኛ አይደለም፣ እንዲህ እንዲ እያለ ነው እና ነገሮች ግልጽ እስኪሆኑ ድረስ ከራሱ አፍ ግልጽ እስኪሆኑ ድረስ እኔ ችግር የለውም ጠብቀዋለኝ። ምክንያቱም እንዳልኳችሁ ነው፣ ሁሉም ነገር ቢዘገይ እንጂ መውጣቱ አይቀርም። ግን በዚህ ልክ ደግሞ በሰዎች ግፊት ነገሮች ከሚሆኑ በራሱ ፍቃድና ፍላጎት ደግሞ ነገሮችን ቢያደርጋቸው ክፉ ደረጃ አንደርስም። እኔ ያሰብኩት እሱን ነበረ ና ትናንትናም፣ ደግሞ ፊት ለፊት ሲያገኘኝ የተናገረው ነገር የሆነ አላደለ አድርጌዋለሁም አላደረግኩትም አይነት ንግግር ስለሆነ በራሱ መቶ ፐርሰንት ኮንፊደንስ ኖሮት እስኪናገር ድረስ ደግሞ እኔ ችግር የለውም ጠብቀዋለሁኝ። አይ የሚል ከሆነ ደግሞ ነገሮች ወደ ሌላ ያመራሉ ማለት ነው። ምክንያቱም ምንም መሆን አይችልም ከዚህ ያለፈ ማለት ነው እና ከፍፄም ጋር ደግሞ እንደዛ መሆን አይጠበቅበትም ነበር። እውነት ለመናገር እኔ ራሴን ለማረጋጋት አንዳንዴ ሰዎች እንደ ጎዷችሁ ስታስቡ ፊትለፊታቸው ሆናችሁ ከምትጨቃጨቁ ከምትጣሉ ይልቅ መሸሽን ትመርጣላችሁ እና ለምን ሸሸሽ ለምን ሄድሽ ለምን ትሄጃለሽ ምናምን፣ ፊት ለፊት ሆኜ መጋፈጥ ስለደከመኝ ነው እኔ እንደዛ ያደረግኩትኝ። እና ፍጽንም አስቸግሬው ማስቸግሬው ብቻዬን ከምሄድ ጥሩ ስሜት ላይ ስላልነበርኩኝ፣ ራሴንም ማረጋጋት ስለነበረብኝ፣ ወደ ቤት መጥቼ አረፍ ማለት ስለነበረብኝ የሆነ ፊቴ ላይ የሆነ ነገር ቢያዩ ቤተሰቦቹ ይጨነቃሉና እነሱን ላለማስጨነቅ ቀጥታ ሊሂድ ምናምን ነገር ብዬ ፍጽንም አወራውትኝና ብቻዬን ከምሄድ አብረን እንሄድ ስለው ተስማምቶ አብረን መጣን። ምንም ክፋት አላደረገም ፍጹም። እና ብሩክ ደግሞ እንደዛ በዛ ልክ መጮህ እሱ ላይ እንደዛ ምናምን እፈልግሃለሁ ብሎ አይ ቲንክ እኔ ባልሄድ ነገሮች ወደ ሌላ ሊያመሩ እንደሚችሉ ጠረጠርኩኝ በሁኔታው ማለት ነው። ምክንያቱም እኔን ሲያየኝ ነገሮች ተቀየሩ እንጂ ማለት ጭቅጭቁ ወደ እኔ ዞረ እንጂ ትናንት ከፍጹም ጋር ጥሩ ነገር አይፈጠርም ነበረ፣ ብሩክና ፍጹሜ ይጣሉ ነበረ። እና እንደዛ ደግሞ መሆን የለበትም፣ ምክንያቱም ምንም አላደረገም እና የሆነ ትቶን ሄደው መጨረሻም ላይ ምናምን ያው በእኔ ከእኔ ጋር ችግር የለውም። ይጣላ ግን ከፍጼ ጋር ለምን ምን አደረገ እሱና፣ ይቅርታ ልጠይቀው ነው አንድም እና በዚህ ምክንያት ደግሞ ፍጹሜ እንዲርቀኝ አልፈልግም። እኔን ማለት ነው። ምክንያቱም በዚህ ሰዓት ላይ የሆነ ሰው ያስፈልገኛል ብዬ አስባለሁ እና እሱ ደግሞ እንዲርቀኝ ስለማልፈልግ ይቅርታ ልጠይቀው ነው። ከዛ በኋላ የሚገርማችሁ አላወራንም ነበር እና ዛሬ ነው ስደውልለት አነሳልኝ። ከዛ በኋላ እፈልግሃለሁ ምናምን ነገር ቤት ና ስለው እሺ አለኝ እሱም አላሳፈረኝም። ግን ትናንትና የጠረጠርኩት ነገር ጸጥ ሲለኝ ቤት ከገባንም በኋላ ጸጥ ሲለኝ፣ በቃ የሆነ አለ አይደለ? የሆነ ስጋት ውስጥ ገብቷል ማለት ነው። መሀላቸው ገባው እንዲያጣላዋቸው እንዴ? ብሎ ራሱን የወቀሰ ይመስለኛል እና ዛሬ ጠርቼዋለሁ። እና ይቅርታል ጠይቀው ነው። አንድም እኔ በእኔ ምክንያት ነው፣ ና እንሂድ ባልለው ከብሩክ ጋር አይጣሉም ነበረ። ምክንያቱም እኔ እንጃ፣ የሁሉም ነገር መንስኤ እኔ ነኝ ብዬ አስባለሁኝ። እንሂድና አብርሄን ባልለው ልጁ በማያውቀው ነገር ከጓደኛው ጋር ማጣላት ከባድ ነው እና እንዲጣሉ አልፈልግም። ጓደኛሞች ናቸው፣ ግን ደግሞ እኔንም ደግሞ በዚህ ምክንያት እንዲርቀኝ አልፈልግም። ብሩኬ ሌላ ነገር ይሰማዋል ሌላ ነገር ለምን ምናምን ብሎ ይሆናል። አደለ ከእሱ ጋር ላለመጣላት ብሎ እኔ እንዲርቀኝ ስለማልፈልግ ይቅርታ አልጠይቀው ነው። ብቻ አላቅም። ለእያንዳንዱ ነገር እናንተንም ስላስጨነቅ ናችሁ በጣም ይቅርታ፣ ለተፈጠሩትም ነገሮች ያው እንግዲህ። በእርግጥ እኔ ምንም አድርጌ ያለው ብዬ አላስብም። ይቅርታ የሚያስጠይቅ ነገርም የለም። ምክንያቱም እኔ ነኝ እዚህ ጋር ህይወቱን እየኖርኩት ያለሁት። እኔ ነኝ የሚታየኝ እየታየኝ ያለው ሁሉም ሰው በሩቅ ሆኖ እንደሚፈርደው አይደለም። በሩቅ ሆናችሁ ብዙ ልትፈርዱ ትችላላችሁ። ብሩኬ ላይም፣ እኔም ላይ፣ ሁሉም ላይ ለመፍረድ ቀላል ነው። ግን እናንተ ላይ ቦታው ላይ ሆናችሁ እናንተ ላይ ሲፈጠርባችሁ ነው ነገሩ የሚገባችሁና ባያችሁት ነገር ብቻ ማንንም ሰው ጄጅ ለማድረግ ባትሞክሩ ደስ ይለኛል። ምክንያቱም የሆነ አይቶ ማለፍን የመሰለ ነገር የለም አይቶ ማለፍን ከጠላችሁ አለማየትን የመሰለ ነገር የለም። ምክንያቱም ጨጓራችሁን ነው የምትልጡት። እውነት ለመናገር እኔ ወደ ቪዲዮ መምጣቴ ላይቀር ይችላል። በሆነም አጋጣሚ እኔ እንኳን አልመጣም ብል የሆነ ሰው ግዴታ አስገድዶኝ ከሆነ ሰው ጋር አገናኝቶኝ መምጣቴ ላይቀር ይችላል። ግን እናንተ ደግሞ ያንን ቪዲዮ እያያችሁ ከምትቃጠሉ እስክሮል አርጋችሁ ማሳለፍ በቃ ማንንም ሰው ማለት ነው። ብሩኬንም ከጠላችሁት እኔንም ከጠላችሁ ማናችንንም በዙሪያችን ያለው ፍጹምንም ከጠላችሁ ሌላ ሌላ ነገር ዘር ማንዘር እየነካችሁ ከምትሳደቡ እስክሮል አድርጎ ማለፍ። ምክንያቱም ስለተሳደባችሁ ከጸጉራችን የሚቀንስ አንዲት ቅንጣት ያክል ነገር የለም እና ምንም እኛ ጋር የሚመጣ ነገር የለም። ግን ራሳችሁን ኃጢአት ውስጥ ባታስገቡ የስድብ ጽድቅ የለውም፣ የስድብ ኃጢአት እንጂ። እና ጻዲቅም አያስብላችሁም አንዱን ወገን ወክላችሁ ሌላ ሰው ስለተሳደባችሁና በተቻላችሁ አቅም ጀጃ አታድርጉ ማንንም ሰው ወይ አይታችሁ ለፉ ወይ ደግሞ የሆነ ሌላ ነገር ውስጥ አትግቡ። ነጋችሁ ላይ እንቅፋት አታስቀምጡ ባይ ነኝ። ለማንኛውም የተፈጠረው ነገር በሙሉ ተፈጥሯል። እኔንም ወክላችሁ ደግሞ ሌሎች ሰዎችን ቤተሰብን ሳይሆን እርስ በርስ ከሌላ ሰው ጋር ባትጣሉ ምክንያቱም ሰው ሀገር ናቸው ያላችሁ። በጣም በተደጋጋሚ ተናግሬያለሁ። የሆነ ነገሮች ይዘገያሉ እንጂ ያስቀመጣችሁትን ዘር ማጨዳችሁ የማይቀር ነው እና እረፉ ባይ ነኝ። ሰው ሀገር ሆናችሁ እንዲእርስ በርስ እንደዚህ ባትሆኑ ደስ ይለኛል። አይ የምትሉ ከሆነ ደግሞ መብታችሁ ነው፣ ቀጥሉበት። ለማንኛውም ፍጼ እስኪመጣ ድረስን ጠብቀው ፍጼን በተቻለኝ አቅም ለማረጋጋት ይሆናል አደለ ውስጡ ላይ አይምሮ ላይ የተፈጠረውን ነገር የሆነ እኔ እንጃ ኔጋቲቭ ነገር አስቦ ሊሆን ይችላል። ግን የሆነ እንዲረጋጋ ማድረግ ብችል ዛሬ ደስ ይለኛል፣ እንዲርቀኝም ስለማልፈልግ ያው ከብሩኬም ጋር ደግሞ እንዲጣሉ ስለማልፈልግ እና ብቻ ያው ይሄ ይሄ ያጣላል ብዬ አላስብም። ግን ደግሞ ያው ብሩኬት አቁታላችሁ ቁጡ ነው፣ ጹም ደግሞ አስተዋይ ነው ብዬ አስባለሁ። እና ነገሮችን አስተውሎ ከሱ ጋር ያላቸውን ጓደኝነት ቢያስቀጥል በዚህ ምክንያት ደግሞ ብዙ ነገር ባንዳረስ እርስ በርስ ደስ ይለኛል። ለዛ ነው ዛሬ ፍፄንም የጠራሁት ቤት ብቻ። እስኪመጣን ጠብቀውና እሱም ትናንት በተፈጠረው ነገር የተሰማውን ነገር የሚነግረን ይሆናል። ይቅርታም ጠይቀዋለሁ። ምክንያቱም እኔ ነኝ ለዚህ ሁሉ ባላመጣው ከብሩኬ ጋር ቢመጡ ወደዚህ ምንም ላይፈጠር ይችል ነበር ጸቡ ከኔ ጋር ይቀጥል ነበረ ብሩኬን ቢሆን ግን እኔ ነኝ ናኒድ ብዬ ወደዚህ ነገር ያስገባሁት እና ብቻ ያው በዚህ አጋጣሚ ይሄን ቪዲዮ ታየዋለ በኋላ ላይ ፍፄ በጣም ይቅርታ ለእያንዳንዱ ነገር እዚህ ነገር ውስጥ ስላስገባውክ ብቻ ብዙ ዋጋ ከፍለሃል እዛም ቡታጅራም ለተፈጠሩት ነገሮች በሙሉ እሱ ነበረ እሱና ሌሎቹ አሉ አሁን ስማቸውን ብጠራላችሁ ስለምታውቁት መጥራትም አያስፈልግም። እና በጣም ብዙ ዋጋ እየከፈሉ የነበሩ ጓደኞቻችን አሉ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ግን እንግዲህ ነገሮች ደግሞ በዚህ መልኩ ቀጥለዋል። ብቻ ለሁሉም ነገር ምላሽ የምናገኝበት ጊዜ ሩቅ አይሆንም ብዬ አስባለሁ። እንወዳችኋለን። አብራችሁ ሳላምንበት የመሄዷን

አለ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም አለን። ሰላም በላቸው። ቤተሰቦች ቤተሰቡ እንዴት ናቸው? ሰላም ነው ወይ? እኛ አለን ቤት ውስጥ እንግዲህ ካሜራ ይዤ የጠበቅኩ ትናንት የተፈጠረው ነገር ደስ አይሉም አይደለም። ትንሽ ደብራ ላይ አቃለው ትንሽ ሊያወዛግብ እንደሚችል መገመት አልከበደኝም። ከዛም በኋላ ደግሞ ጥፍት ስትል በቃ ይሄ ልጅ ተሰምቶታል ማለት ነው፣ ምናምን ነገር አልኩኝ። አልጠበቅኩም፣ ታውቂያለሽ። አሁን ብሩኬ እንደዛ ይሆናል ብዬ አልጠበኩም። አመጣጡ አንቺ ባትመጪ እኮ ከእኔ ጋር ሌላ ነገር ነበር እና እኔ ግን ያንን አላሰብኩም ነበር። እሱ በሌላ ነገር ነው ያሰብኩት። እሱ ታውቀዋለህ፣ ነገሮች ላይ በጣም ነው ቶሎ ነው ግንፍል ነው የሚለው። በቃ እንጃ ነገሮችን የሆነ በምን አይነት መንገድ ላስተካክላቸው ሳይሆን በምን አይነት መንገድ ላአባበሳቸው እስኪመስል ድረስ ነው የሚያደርገው ነገር እና አላቅም ምን እንደምል ብቻ ግራ ያጋባል። ምን ማድረግ እንደነበረብኝ አላቅም። ብቻሽን እኔ ግን እኔ ያው የዛን ሰዓት ብቻሽን ለምን ተውሻለሁ። ብቻሽን ከምትመጪ ከኔ ጋር መምጣትሽ አሪፍ ነው ብዬ ነበር ያሰብኩት። ለሱም ያው ሌላ ነገር ከምታስብ ያንቺም ሌላ ቦታ ሄዳለች ብሎ እንዳያስብ ነው እኔ አብሬሽ የመጣሁት። እሱ ደግሞ ይሄንን በዚህ አይነት መንገድ አልተረደውም። ታውቃለህ ለምን አልነገሩኝም ብቻ ነው። በቃ አንድ ነገር ብቻ ይዞ ለምን ለምን አልነገሩኝም ብቻ ነው እሱ እያለ ያለው እና አላውቅም ምን ምን እንደምልህ እራሱ እኔ እንጃ። ነገሩ የተከሰተብኝ እኔ ነኝ፣ የተፈጠረብኝ እኔ ነኝ፣ መሸሽም ያለብኝ ለመረጋጋት። እሺ እንደዛ ከመሰልሽ እሺ ራስሽን አረጋጊ፣ ከዛ በኋላ እናወራለን እኮ አንድ ነገር ነው አይደለም። በቃ ነገሮች ላይ እንዲህ ሙጭጭ ብሎ ደግሞ ሰው፣ እኔ እንጃ። እኔ በዚህ ልክ እንደዚህ ልክ ነው ብለ ታስባለህ? ፍጽ እውነት ለመናገር ማለት እንደ ጓደኛ በእሱም ሳይድ በእኔም ሳይድ ሆነ ስታይ ልክ ነው ብለህ ታስባለህ። አንተ ላይ ቢሆን ምን ታደርጋለህ? አንደኛ ያው ያለውን ነገር የተፈጠረውን ነገር አንቺ ተፈጥሯል ብለሽ ያሰብሽውን ነገር እሱ ያንን ነገር አድርጎት ከሆነ በስርዓት ማመን ካለበት አንቺ ከምትነግሪው አድርጎት ከሆነ እሱ ተናግሮ ለአንቺ አንቺን ቢያስረዳ አሪፍ ነው ነገሩ ወቶ የሆነ ነገር አንቺን ለማስረዳት ከመጣር ነገሩ ሳይወጣ በፊት አንቺ ታግሰሽዋል አሁንም አንቺ እርግጠኛ ነሽ በዛ ነገር አይደለም እኔ በጣም እርግጠኛ እርግጠኛ ባልሆን አልኩ እኮ ሚዲያ ላይ ወጥቼ እስከመናገር ድረስ አልደርስም ሰው ስለገፋኝ ብቻ መናገር አለብሽ ስላለኝ ብቻ ወጥቼ አልናገርም እውነት ለመናገር ማለት ነው ከራሴ ጋር በጣም ብዙ ብዙ ብዙ ጦርነት አድርጌያለሁ እውነት ለመናገር ምክንያቱም ብሩኬ እንደዚህ ሆነ እንደዚህ ያደረገ የምር ነው በቃ ራሴን ብዙ ጥያቄ ጠይቀዋለሁ እና የሆነ እንዴት ነው ሌላን ሰውም ያለህንም ግንኙነት ላለመጉዳት እሱ ያሰበውን ነገር እኔ ያስብ ያለው እውነት ለመናገር ማለት ሰው እኛን ለመለያየት ሊሆንስ ቢችል ብያስብ ያለውኝ ግን እኛ ማንን የትኛው እንትነን እኛን ለመለያየት በዚህ ልክ ሰው ይህን ያክል እርምጃ የሚሄደው? እንዴ! ሰው በከፈተው በር በጣም ብዙ ነገሮች አሉ። ከዚህ በፊትም እሱ በጣም ቸልተኛ ነው ነገሮች ላይ ማለት ነው። ማለት በአንድ ሳይድ ነው የሚያየው ነገሮችን የሆነ በአንድ ሳይድ በጥሩ ሳይድ ብቻ ነው የሚያወሱ ማለት ነው። በዚህ መልኩ ሊጎዳኝ ይችላል፣ በዚህ መልኩ ሊጎዳን ይችላል። ወፍ እንደዛ አያስብም እንዴ። እሺ ልጅነት ሊሆን ይችላል ምናምን። እስከ መቼ እን እስከ መቼ ነው ልጅነት፣ ሁሌ ልጅነት እኮ የለም። በቃ ከዚህ በኋላ እኮ ልጆች አይደለን፣ ማሰብ ማገናዘብ እንችላለን። በቃ የሆነ እድሜ መቁጠር ብቻ ሳይሆን አይምሯችንም መብሰል አለበት ብዬ አስባለሁ። እና ሰው እኛ ማን የትኛው መንግስት ነን? የትኛው ባለሀብት ነን? የትኛው እንትን ነን? እኛን ለመለያየት አንድ ሴት ልጅ በዚህ ልክ ርቀት ልትሄድ የምትችለው መረጃውን ከእሷ ነው አይደለ? ያገኘሽው? በትክክል። ከራሷ በትክክል። እዛ እኮ ነው። ይከብዳል እኮ ታዲያ። ከእሷ ከሆነ መረጃውን ያገኘሽው፣ ከዚህም በፊት እኮ ማለት ነው። እኔ በጣም ብዙ መረጃ ሴቶች ብዙ ሙከራ እኮ ተደርጓል፣ ይሆናል አደለ? ስለሚወዱት ስለሚያፈቅሩት ብቻ ገብተዋል። እሱን ስለሚወዱት ስለሚያፈቅሩት ብቻ በቃ ብዙ ርቀት፣ ከእሱ ጋር እንዳላይሽ እስከ መባል ደርሻለሁ፣ አውቃለሁኝ። ግን ደግሞ አሁን ራሱ ፈልጎ ነው ያደረገው። ትንሽ ያናደደኝ እሱ ነው። እና ደግሞ እኔ ተወኮ ወንድ ልጅ ነው። ለምን አደረገ አይደለም፣ ይሁን ችግር የለውም ለምን ሆነም አይደለም፣ ሴት ለምን አወራም አይደለም፣ ያወራ ችግር የለውም። ግን ለምን ይዋሸኛል? እኔ ገባሃ እኔን አጣት አለሁ ከነገርኳት አጣት አለሁ ብሎ ካሰበ አለማድረግ አይመስልህም? አለማድረግ ወይ ደግሞ ችግር የለውም ምን እኔ እና እሷ ምንድነን? ይሄን ያክል ብነግራትም ምንም ችግር የለም ብሎ ካሰበ እንደ ጓደኛ ማማከር። እንደ እኔ እኮ ለእሱ የምደብቀው ነገር እንኳን የለም። አንድ ወንድ እንኳን ካወራኝ የከሌ እኮ እንደዚህ አወራኝ ብዬ ነው የምነግረው። እንዲህ በዚህ ልክ ግልጽ እየሆንኩለት እሱ ለምን ድብቅ ይሆንብኛል? እና ደግሞ እሱን ላለመጉዳት እንኳን ብዬ በቃ የተፈጠረው ተፈጥሯል ብዬ ነገሮችን በውስጥ ይዤ ለመሸሽ ሞከርኩኝ። በቃ እንዲህ እንዲህ ከዛ እንገናኛለን ምናምን ነገር ብዬ ለመሸሽ ሞከርኩኝ። ግን በጣም ይሁን እንዴት ልበል፣ እኔ እንጃ፣ ግራን የገባኝ ግን። አንተ ብትሆን በዚህ ቦታ ላይ አንተ እንደዚህ አይነት ስህተት ሰርተህ፣ ለምሳሌ ፍቅረኛ ብትኖርህ፣ ፍቅረኛ እንደዚህ ብትልህ፣ ወይም ደግሞ ጓደኛህ እንደዚህ ብትልህ አብረህ ኖርማል ፍሬንድ እንደምታወራት ወይ ደግሞ ለወደፊት ያሰብካት ሰው በጣም ረጅም ጊዜ ጓደኛ የሆንካት ሰው መታ እንዲህ እንዲህ ስላንተ ሰምቻለሁ እውነት ነው ወይ ብላ ብጠይቅህ ምን ታደርጋለህ? ትነግራታለህ ወይስ ዝም ብለህ ትሸሻለህ? አሁን እንደ እኔ ምን አለ መሰለሽ፣ ነገሩን አድርጌው ነገሩ ሆኖ ከሆነ በግልጽ መናገሩ አሪፍ ነው። የትኛውም ሰው አሁን ለምሳሌ ትዳር ላይ እንኳን ብዙ ጊዜ ምን ይፈጠራል መሰለሽ ሳይገቡ በፊት ምንም ላይፍ አሳልፍ ያላቅም ምንም ግንኙነት ከሴት ጋር ኖሮኝ ያቅም ብሎ የሆነ ሰው ትዳር ውስጥ ከገባ በኋላ ከዛ ትዳር ውስጥ ከገቡ በኋላ ወንድየው ምናልባት ልጅ ይኖረዋል ከሌላ ሰው ማለት ነው። እና ያ ነገር ከዛ በፊት ከዛ ሚስትየው ስትሰማ ይጣላሉ። እንዴት እንደዚህ ብለኸኝ ምናምን። ግን ከዛ በፊት ተናግሮት ቢሆን ልጅ እንደነበረው የሆነ ላይፍ ኖሮት እንደነበረ ተናግሮ ቢሆን ብዙ ጊዜ የመጣያ መንስኤ ሆናል እኮ ተዳር ላይ። እንደዚህ አይነት ነገር በመጀመሪያ መናገር መናገርን የሚያክል ምንም ነገር የለም። የትኛውንም ነገር መናገር ነው። ቀድሞ ብሩኬም ቢሆን ከዚህ በፊት እሱ ያየችውን ነገር አድርጎት ከሆነ በውስጥ ሁለታችሁ ቢያወራሽ አሪፍ ነው። ትናንት አሁን አይታኸዋል አይደለ? ማለት አድርጌዋለሁ አላደረግኩትም አይነት በሚመስል መንገድ ነው እያወራኝ የነበረው ማለት ሰው የሆነ ነገር የሆነ ስህተት ባይሰራ እሺ፣ እኔ እና አንቺን ለመለያየት ነው ብሎ ካሰበ እንደዛ እርግጠኛ ሆኖ አላደረግኩም ብሎ እኮ መናገር ይችላል። አንዴ አላስታውስም ይላል እንዴ፣ አንዴ ደግሞ በቃ እኔ የሆነ እንዴት ልበልህ? እኔ እንጃ። ሰምተኸዋል። እያንዳንዱ ነገር እኔ መናገር አይጠበቅብኝም፣ ግን የሆነ ኮንፊደንስ ቢኖረው ያላደረገ ሰው ንጹህ ሰው ቢሆን ደግሞ እርግጠኛ ነኝ፣ እርግጠኛ ሆኖ አላደረግኩም ብሎ ነበር የሚናገረው ግን እኔ ዞሮ ዞሮ ነገሮችን በጊዜ ማወቂ በጣም ደስ ይለኛል። ግን ምን እንትን እንዳለኝ ታውቃለህ? ምን እንደ ተሰማኝ ታውቃለህ? እንደዚህ እንዲሰማኝ ያደረገኝ ነገር ለሰዎች ብለህ እንኳን የምትከፍለው ነገር አይታይም ለነዛ ሰዎች። ሲቀጥል ደግሞ እንኳን በጊዜ አወቅኩት፣ ይሄን ነገር እንኳን በጊዜ አወቅኩት። ምክንያቱም እንዳልከው አሁን የሆነ ነገር ላይ ደርሰን ምናምን ቢሆን ኖሮ የማን ያለ ህል አለው። ምክንያቱም በጣም ብዙ ብዙ መስዋዕትነት ከፍይለት አለው። እሱም ልክ እንደዛው ከካሜራ ጀርባ በጣም ብዙ መስዋዕትነት ከፍለናል። ያውቃል እሱ ራሱ። እና እንደዚህ መስዋዕትነት የከፈለለትን ጓደኝነት ደግሞ በእንደዚህ ተልካሻ ነገር ደግሞ ማጣት አልነበረበት። እኔ አድርጎት እንኳን ከሆነ ንገረኝና፣ ችግር የለውም በቃ ይቅር ተባብለን እንኑር አልኩትኛ። ችግር የለውም እንደ አሁን እንደቀጠል ነው እንቀጥል፣ እውነቱን ከአንተ ብቻ ልስማ ብያዋለሁ። በቃ ሀይሚ፣ እንደዚህ እንደዚህ ልነግርሽ ፈርቼሽ ነው ምናምን ብሎ በቃ እንዲነግረኝ ፈልጌ ነበረ። እሱ ግን ነገሮችን የባሰ አጋን ናቸው ከሱ መስማት ፈለግኩኝ እኔ ከመናገሬ በፊት እንደዚህ ሆኜ ነው እንደዚህ ተደርጌ ነው ብዬ ከመናገሬ በፊት ከአንተ ልስማው አልኩት። እንደውም ሊያመሰግነኝ ነበር የሚገባ እንደዛ ራሱ ስላልኩት ማለት ነው። እሱ ጭራሽ እኔን መውቀስ ጭራሽ ደግሞ አንተ ላይ እንደዛ መሆን ለምን ይዛሀት ሄድክ ለምን ምናምን። እንደ ኔ የፈለግኩት ቦታ መሄድ እችላለሁ፣ ምክንያቱም እስረኛ አይደለሁኝም ወይም ደግሞ እንዳልከው ትዳር ላይ ገብቻ አይደለም። ይሄን ነገር ያወቅኩት በጊዜ ነው ገባ። ሜቢ ትዳር ላይ ሆነን እንኳን ቢሆን ለመውቀስ ራሱ ጥሩ ነው። ለምን ይዛሀት ሄድክ ምናምን ብሎ ለመናገር ራሱ አንተን ጥሩ ነው። ግን አሁን እኔ እረፍት ፈለግኩኝ። ምክንያቱም እሱ የፈለገው ማድረግ ይችላል፣ ነፃነት አለው። እኔ እሱን አላገባትም ወይ፣ የሆነ ነገር ላይፉን መኖር ይችላል። ግን ለምን መዋሸት አስፈለገ? ለምን ይዋሸኛል? እንደ ጓደኛ ለምን አይነግረኝም? እና ብቻ አሁን ስለ እሱ ላወራ ሳይሆን፣ በጣም ይቅርታ። በእኔ ምክንያት ነው ማለት፣ እኔ ነኝ ወደዚህ ይዤ እኮ የመጣሁትኝ። እኔ በቃ እንደውም እኮ አሪፍ ነው፣ ከጎንሽ እንኳን ኖርኩኝ። በማስፈልግኝ ሰዓት እንሂድ በማለትሽ እንኳን እኔ እድለኛ ነኝ። ከአንቺ ጎን በመሆኔ ለእኔ አሪፍ ነው። በማንኛውም ሰዓት እንደውም እኔ አለሁ በምትፈልግኝ ሰዓት ከጎንሽ ነኝ። እኔ ደግሞ በዚህ ሰዓት በጣም እውነት ለመናገር ሰው ያስፈልገኛል ማለት እንዴት ልበልህ፣ የሆነ የሚረዳ ሰው ያስፈልገሃል ብዬ አስባለሁኝ። እና ደግሞ አሁን ምን አለ መሰለክ፣ እንደዚህ አይነት ስሜት ውስጥ በምትገባ ሰዓት፣ እንደዚህ አይነት ውዝግብ ያለ ነገር ውስጥ በምትገባ ሰዓት ሰው ከሌለ በጣም መጥፎ ውሳኔም ልትወስን ትችላለህ፣ ማይሆን ነገርም ልታደርግ ትችላለህ። ገባህ? እኔ እውነት ለመናገር በቃ በጣም ብዙ ሁላ ብዙ ነገር አስቤ ነበር ማለት በቃ ከእሱ ጋር ከምጣላ ወደ እንትንም ከምመጣ በቃ የሆነ ከአዲስ አበባ እሱ ወደማያገኘኝ ቦታ ትንሽ ራቅ ልበል እንዴ ምናምን ብዬ አሰብኩኝ። ምክንያቱም አጠገቡ እስከሆንኩ ድረስ አሁንም ይቀጥላል ነው ጦርነቱ፣ በእርግጠኝነት ደግሞ ይቀጥላል ነው። ጥፋቱን የማያምን ሰው ምን አለ መሰለህ ሁሌም ቢሆን ለጸብ ይዳርገሃል። ግን ጥፋቱን አምኖ በቃ እንደዚህ አጥፍቻለሁ ይቅርታ ብሎ ተሸንፎ ይቅርታ የሚለ ሰው ማለት አንተ ራሱ ተሸንፈህ አታውቅም። ማለት የሆነ ሰው ጥፋት በድሎህ በጣም ጎድቶህ ምናምን ግን ይቅርታ በቃ ምናምን ብሎ ተሸንፎ ይቅርታ ሲጠይቅህ አንተም ነገሩን ትተወዋለህ፣ በቃ ቅዝቅዝ ትላለህ። እሱ ደግሞ ጥፋቱን ከማመን ይልቅ አንዴ አድርጌዋለሁ አንዴ አላደረግኩትም ስለሆነ ወደ ጸብ እንደምንቀጥል አውቃለሁኝ። ከዚህም በኋላ ግን አንተ እንዲደብርህ አልፈልግም፣ አንተን እንደዚህ እንዲሰማህ አልፈልግም። ምክንያቱም ብዙ ሊናገር ይችላል። ኢቨን ዛሬ ራሱ ቤት ስለጠራውክ ሊደብረው ይችላል። ግን ደግሞ አላውቅም፣ አይተኸው አይደል ትናንት እንደዛ። ቢችል ያለውን ነገር እንዲህ በሚዲያም ባይሆን ቁጭ ብላችሁ ሁለታችሁ ያለውን ነገር በግልጽ ቢነግርሽ እኔ ደስ ይለኛል። እኔ የምፈልገው ያንን ነው። እሱ መናገር ያለበትን ነገር በግልጽ መናገር አለበት። ያደረገውም ነገር ከሆነ አድርጌዋለሁ፣ ካላደረገውም አላደረግኩትም ብሎ። አንቺም በምታሳዩ መንገድ ቁጭ ብላችሁ ረጋ ብሎ ካደረገው አንቺ እርግጠኛ ከሆንሽ ከልጅቷ መረጃ ከወሰድሽ ኦሬዲ እሱ አድርጎታል። ካላደረገው ደግሞ ያንን ነገር አሳዩና አላደረግኩትም ብሎ በሚያስረዳ እኔ ደግሞ ለምን አሳየዋለሁ ነው እያልኩ ያለሁት። ለምን አሳየዋለሁ እንደ ይሄ ልጅ እኮ አላስታውስም በቃ ምናምን ከሚል በቃ እንደዚህ ፈጥር ያለው ማለት ማንን ገደለ ለምን አሳየዋለሁ? መረጃ ለምን አሳያለሁ? ምክንያቱም ለሱ አሳየው ካሜራ ይዤ መጥቼ ችግር የለውም ይሄው ምናምን ብዬ ማሳየት ለሱ ይችላለኝ። ግን ደግሞ ልክ እንደሱ ማየት የሚፈልግ ሰው አለ ከሱ እኩል ቁጭ ብሎ መረጃ ከሌለሽ እንደዚህ ከሌለሽ እንደዚህ ምናምን እርግጠኛ ሳቶኝ ምናምን ብሎ ለመውቀስ የሚሞክር ሰው አለ። ያ ነገር ከሚወጣ ደግሞ ለሱ አሪፍ። እኔ ደግሞ እያልኩት ያለሁት ለዛ ነው። እኔ ለሱ እየሆንኩለት ያለው ነገር ለምን ደሞ አይታየው? ወደ ሚዲያ ከሚወጣ እሱ ከሚጠለጠል የሆነ ዘላቂ የሆነ ስምን ይዞ ከሚቀጥል ታውቃለህ፣ ሚዲያ የያዘው ነገር መቼም ነው ማይለቅም። እንደዛ ከሚሆን ለምን ጥፋቱን አምኖ ይቅርታ ለምን አይጠይቅም? ነው የኔ እልህ ደግሞ እልህ እየያዘኛለው። ለምንድን ነው ማመን ያልፈለገው? ይሄንም እኮ እኔ ከሱ ይቅርታም እኮ አልጠበቅኩኝም ነበር እሱ ነው እንደውም የባሴ የገፋፋኝ ነገሮች ላይ ምክንያቱም እኔን ፍለጋ እንደዛ ሲንከራተት ታሙ አየውትኝ ምናምን እሱም ብዬ ደግሞ እንደገና ወደኋላ የእኔ የሚሰማኝን ነገር ስሜት ወደኋላ ብዬ አስር እያወራኝ መጣውኝ ለምን ውጭልኝ ይለኛል እንዴ ከዛ ደግሞ በቃ በዚህ ምክንያት ነው ልሄድ ምክንያቶች ምንድነው ለምን ሄድ በዚህ ምክንያት ነው ልሄድ የነበረው ሊያምነኝ ፈቃደኛ አይደለም እንደ እሱን እንትን ለዓለም እንዲሰማው ላለማድረግ ብዙ የሆነ የሆነ እየዋሸሁም መሰለኝ ስሜቴን እየተሰማኝ ያለውን ስሜት እየደበቅኩኝ ግን ሌላ ውሸት ለሱ እየነገርኩም መሰለኝ ከዛ በቃ እውነቱ ይሄ ነው ብዬ ደግሞ አምኜ የሰማሁትን ነገር ስነግረው ደግሞ አላደረግኩም። እና ሚዲያ ወደ ሚዲያ መጥቶ እንትን ከሚል ለምን እሱ አይናገርም አንቺ ልክ ነሽ ወደ ሚዲያ ባይመጣ ይሄ ነገር በውስጥ ብትጨርሱት እና ቢያምን እሱ የሚከፋልኝ ጠይቀሽ ነው ደስ ይለኛል። እና ይህ ቪዲዮ ስታየው ቡቡ ማድረግ ያለብህን ነገር በስርዓት ብታደርግ እና መናገር ከሀይሚ ጋር ያለብህን ነገር በስርዓት ብትጨርሱ እንዲህ ወደ ሚዲያ ሳይመጣም ብትጨርሱ አሪፍ ነው። እንደዛ ነው ማስብ ብቻ። ለማንኛውም ከዚህ በላይ አናውራ እንድትኛ አልፈልገ ከጓደኛ በምትፈልጊን ሰ ከጎንሽ ምንም ነገር በሚያስፈልግኝ ሰ አለው። አትጨነቂ፣ እንድትጨነቂ አልፈልግም። በጣም መከብረሽ ሆነች። ምንም ነገር እንዲነካሽ አልፈልግም ምንም እና ፏቤ እሺ በጣም አመሰግናለሁ። የምር ነገሮች እንደዚህ ቀላል ይሆናሉ ብዬ አላሰብኩም ነበር። ትናንትና ጥፍት ስትል በቃ ተሰምቶት ነው ብዬ አስቤ ነበር። አይ ዋናው ነገር በቃ እኔ ከኔ የተሰማኝን ስሜት ይቅርታ ማለት ነበረብኝ። ዋናው እንኳን እሱን አልኩ፣ አንተም እንኳን እንደዚህ አይነት ምላሽ ሰጠኝ፣ እኔም እረፍት አገኛለሁ እና ውድ ቤተሰቦቻችን ያው አብራችሁን ስለነበራችሁ በጣም እናመሰግናለን። ለእኛ ደግሞ መስማማት ብዙ የምትለፉ የምትጥሩ ሰዎች አላችሁ። እንወዳችኋለን እናከብራችኋለን። ፈጣሪ የምትፈልጉትን ሁሉ ይስጣችሁ። አንድን ወገን ወግናችሁ ደግሞ ሌላን ወገን እርስ በርስ የምትጣሉ ሰዎች ደግሞ ማስተዋል እንዲሰጣችሁ እንግዲህ የሁልጊዜ ምኞቴ ነው። ምክንያቱም ያው በሰው ሕይወት ገብቶ እንደመፍረድ ሕይወት ቀላል አይደለም እና ባላያችሁት ባልቀመሳችሁት ነገር ለመፍረድ አትሞክሩ እና እንወዳችኋለን። ማስተዋልን ሁሉ እንዲሰጣችሁ ምኞቴ ነው። ብቻ አስተውሉ የምታደርጉት ነገር ላይ እንወዳችኋለን፣ እናከብራችኋለን። ነገሮችን አታጋግሉ ባይ